እኛ የማንሰራው እንቅስቃሴ አይዞሜትሪክ ረጅም ሰዓት ሆልድ አድርገን ፕላንክ ሆልድ ብለን እንቆያለን። ቫልሳቫ ማኖቨር ያኔ በጣም ፕሬሸር ያመጣል ልባችን ላይ፣ ካርዲዮቫስኩላር ሲስተማችን ላይ እንዳለ በአጠቃላይ። ሁለተኛ የማንሰራው ሂት ወርኮትስ ብዙዎቻችን እንወዳቸዋለን ግን ይመጣሉ። እንደዚህ በቃ በርፒ አፕ ምናምን ምናምን ገንዘብ ጃ ታ ድድድድ አናደርግም። እሺ፣ ቱ ማች ፕሬሽር እንዳለ ሰውነታችን ላይ ካርዲዮ ባስከንክ ትንፋሽ ይጨምራላል። እንደዚህ ፈጣን የሆነ ከዛ በፍጥነት ላይ እንደገና በጣም ኮምባይንድ የሆነ ወርክአውት ማድረግ የለብንም። በዚህ ጊዜ ዮጋ ሆይ ግስ ያረጋጋል ብለን እናስባለን። ዮጋም የማይሰሩ አሉ። ከዛ ላይ ለምሳሌ ዳውን ኦርደር እዚህ ላይ እንዳለ እዚህ ላይ የምንቆየው ፋይቭ ሲክስ ብሬዝ የምንቆየው አይደረግም። ሁለተኛው ጭንቅላታችን ወደ መሬት ነው ያለው። አሁንም ፕሬሽር እያመጣንበት አይደል? ያቺን አቮይድ እናረጋለን። ኢንክሉዲንግ ኤድ ስታንድ እናረጋለን። እንደዚህ በቱን ምናምን ወደ ላይ ልንቆ አይደል? ሲት እሱን አቮይድ እናረጋለን። እነዚህ ነገሮች አንሰራማል። ኦራይት